በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ወዲህ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሆኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሰኔ 11 ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ስለ ምድራዊና ሰማያዊ ቤት። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለው እናውቃለን። ስለ እርሱ የምንደክምለትን በሰማይ ያለውን ቤታችንን እንለብስ ዘንድ እርሱን ተስፋ እናደርጋለን። ከለበስነውም በኋላ ራቁታችንን የምንገኝ አይደለንም። በዚህ ቤት ውስጥ ሳለንም ከከባድነቱ የተነሣ እጅግ እናዝናለን። ነገር ግን ሟች በሕይወት ይዋጥ ዘንድ ሌላ ልንለብስ እንጂ ልንገፈፍ አንወድም። ለዚህም ያዘጋጀን እግዚአብሔር ነው። እርሱም የመንፈስ ቅዱስን ዓላማ ሰጠን። እንግዲህ ሁልጊዜ መኑ ጨክኑም። በዚህ ሥጋ ሳላችሁም እናንተ እንግዶች እንደሆናችሁ ታውቃላችሁ። ከስጋችሁም ተለይታችሁ ወደ ጌታችን ትሄዳላችሁ። በእምነት እንኖራለን፣ በማየትም አይደለም። ታምነንና ይልቁንም ከስጋችን ተለይተን ወደ ቤታችን እንሄዳለንና ደስ ይለናል። አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን። መልካም ቢሆን ክፉም ቢሆን በስጋችን እንደሠራነው ዋጋችንን እንቀበል ዘንድ ሁላችን በክርስቶስ የፍርድ ዙፋን ፊት እንቆማለንና። ስለ መምህራን እግዚአብሔርን መፍራት አውቀን ሰዎችን እናሳምናለን። ለእግዚአብሔር ግን እኛ የተገለጥን ነን፣ እንዲሁም በልቦናችሁ የተገለጠልን እንደሆነ እንታመናለን። በዚህ ደግሞ በእናንተ ዘንድ ራሳችንን የምናመሰግን አይደለም፣ ነገር ግን እኛ እንደምንመካባችሁ እናንተም በእኛ እንድትመኩ ከልብ ሳይሆን ለሰው ይምሰል በሚመኩ ሰዎች ዘንድ መልስ እንዲሆናችሁ ምክንያትን እንሰጣችኋለን። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት ራስን ዝቅ ስለማድረግ። እንግዲህ በጎበኛችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ ትጉም ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና፣ እርሱንም በእምነት ጸንታችሁ ተቃውሙት። እንዲህም ያለ መከራ በዓለም በዓለም ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጓችኋል ለእርሱ ክብርና ኃይል ለዘላለም ይሁን፣ አሜን። የሐዋርያት ሥራ። በነጋ ጊዜም ገዢዎቹ እነዚያን ሰዎች ፈታችሁ ልቀቋቸው ብለው ብላቴናዎቻቸውን ላኩ። የወህኒ ቤቱ ጠባቂ በሰማ ጊዜ ሄዶ ገዢዎቹ ይፈቱ ብለው እንደላኩ ይህን ነገር ለጳውሎስና ለሲላስ ነገራቸው። አሁንም ውጡና በሰላም ሄዱ አላቸው። ጳውሎስ ግን እኛ የሮም ሰዎች ስንሆን ያለ ፍርድ በአደባባይ ገረፉን፣ አሰሩንም። አሁንም በስውር ሊያወጡን ይሻሉ? አይሆንም ራሳቸው መጥተው ያወጡን አላቸው። ብላቴናዎቻቸውም ሄደው ይህን ነገር ለገዢዎቹ ነገሯቸው። የሮም ሰዎች መሆናቸውንም ሰምተው ደነገጡ። መጥተውም ከከተማቸው እንዲወጡ ማለዷቸው። ከወህኒ ቤቱም ከወጡ በኋላ ወደ ልድያ ቤት ገብተው ወንድሞችን አገኙ። አጽናንተዋቸውም ሄዱ። የማቴዎስ ወንጌል፤ እንሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ፤ ወደ አደባባዮች አሳልፈው ይሰጧችኋልና በምኵራቦቻቸውም ይገርፏችኋልና፤ ለእነርሱና ለአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንትና ወደ ነገሥታት ይወስዷችኋል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 ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስከሚመጣ ድረስ የእስራኤል ከተሞች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር፣ ከጌታውም የሚበልጥ አገልጋይ የለም። ደቀ መዝሙር እንደ መምህሩ፣ አገልጋይም እንደ ጌታው ከሆነ ይበቃል። ባለቤቱን በሰይጣናት አለቃ ሰይጣናትን ያወጣል ካሉት ቤተሰቡንማ እንደምን ከዚህ አብልጠው አይናገሯቸው። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና። በጨለማ የነገርኳችሁን በብርሃን ተናገሩት፣ በጀሯችሁ በሹክሹክታ የነገርኳችሁንም በሰገነት ላይ ስበኩት። ስጋችሁንም የሚገሉትን አትፍሯቸው ነፍሳችሁን ግን ሊገሏት አይችሉም። ነገር ግን ነፍስንም ስጋንንም አንድ አድርጎ በገሃነም ማጥፋት የሚችለውን እርሱን ፍሩት። ሁለት ወፎች በሁለት መሐለቅ ይሸጡ የለም። ከነርሱ አንዲቱ እንኳን ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ፀጉራችሁ ሁሉ እንኳ የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው በአባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማያት ባለው አባቴ ፊት ክደዋለሁ። ስንክሳር ማር ገላውዴዎስ ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11። በዚችው ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግስትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግስትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥሎስ ነው። እርሱም ለሮም ንጉሥ ለኑ ማርያኖስ ወንድሙ ነው። መልኩም እንደ እስራኤል ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበር። እርሱም በጦርነት ላይ የበረታ ነበረ። የአንጾኪያ ተወላጆችም ይመኩበት ነበር። ስለ ደምግባቱና ጽናቱ በሁሉ ዘንድ የተወደደ ነበር። እርሱንም ከመውደዳቸው ብዛት የተነሣ ጠላቶችን ድል እንዳደረጋቸው፣ እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደ ሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበር። ቅዱስ ገላውዴዎስም የቤተ ክርስቲያንን ቅዱሳት መጻሕፍትን ዘወትር ያነብ ነበር። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዴዎስንም ይልኩለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሡ ከሠራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉም ደስ አላቸው። ከነዚያ ወራቶችም በኋላ ከቁዝ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ታምኖ ወደ እነርሱ ወጣ፣ ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጣኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የሕርማኖስ ልጅ ወዳጅ ነበረው። ሁልጊዜም የመጻሕፍትን ቃል ይሰሙ ነበር፣ ስለ ነፍሳቸውም ድኅነት ያነቡ ነበር። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው፣ ያዘነላቸውም መስሎ እንዲህ አላቸው ልጆቼ ሆይ መልካሞች ጎልማሶች ናችሁ የነገሥታት ልጆችም ናችሁ ስለ እናንተ እፈራለሁ አዝንላችኋለሁም እኔም ከንጉሡ ጋር ትስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ ሲያዟችሁም ትእዛዙን አስተላልፉ እናንተም ክርስቶስን በቤታችሁ አምልኩት ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላህ የሐሰት አባት ሆይ ከኛ ራቅ፣ አንተ ሁልጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማችሁን እንዲያፈስ አደርገዋለሁ። ሰይጣኑም ይህንም ብሎ ወደ ዲዮቅልጣኖስ ሄዶ ቪክጦርንና ገላውዲዮስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገለው መንግሥትህን ይወስዳሉ፣ እነርሱም የመንግሥት ልጆች ናቸውና አለው። ስለዚህም ንጉሡ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው፣ የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃል ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበር ያለመፍራትም ንጉሡንና የረከሱ አማልክቶችን ሰደበ። ሆርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገሉት ንጉሡን መከረው፣ እርሱ እንደ ልጄ እንደ ፊቅጦር ዐመፀኛ ነውና። ንጉሡም ወደ እንዴናው ገዢ እንዲህ ብሎ ጻፈ። ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ ዘንድ እንደሆነ በብዙ ድካም ሸንግለው ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድሪያ ይወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጸናቸው አደራለውና በሰላምታ ተሰናበተው። ወደ እንዴናው ገዢ ወደ አርያኖስም በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነሥቶም እጁን ሳመው እንዲህም ብሎ ለመነው ጌታዬ ገላውዴዎስ ሆይ ይህን ሥራት ሥራ የንጉሡንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላኩም አለው። መኮንኑም እስከሚቈጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበር። በመኮንኑም እጅ ጦር ነበረ፣ ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምእመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ። በመልካም አገናነዝም ገነዙት፣ ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት፣ የስደቱም ዘመን እስከሚፈጸም ጠበቁት። ከዚህም በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው አገር በመጣች ጊዜ የቅዱሳን ገላውዴዎስንና የፊቅጦርን ሥጋቸውንም ወስዳ ወደ አንጾኪያ አደረሰች። የቅዱስ ገላውዴዎስ ሥጋ አሲዮጥ በሚባል አገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የጌታችን ኢየሱስ ክርስቶስ ቅዳሴ ቤቱ ወይም ግብፅ። በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድሪያ ከተማ የተሠራች የአርባው ሰማዕታት ቅዳሴ ቤተ ክርስቲያንና የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።